ሰላም ሰላም እንዴት ናችሁ? የቻናል የቤተሰብ ሰዎች በእያላችሁ በሰላማችሁ ይብዛ። ዛሬ ይደላችሁ የመጣው አማርኛ ቃላት ምስረታ ነው። አጭር አጭር በሁለት በሶስት በአራትም በአምስትም የተመሰረቱ አጫጭር ቃላቶችን ለጀማሪዎች የሚሆን ፊደል መቁጠር ላይ ላላችሁ እየገባችሁትን ለማመዱበት ዘንድ ይደላችሁ መጥቻለሁኝ። ቪዲዮውን ሳታቆራረጡ እስከ መጨረሻ በማየት ላይክ እና ሼር በማድረግ አዲስ ማሽ ደግሞ ሰብስክራይብ በአርጋችሁ የቻናሉ ቤተሰብ መሆን ትችላላችሁ ማለት ነው። አጭር አጭር ቃላቶችን የፊደሎችን ስብስብ በአንድ ላይ አድርገን ድምጻቸውን እንዴት እንደማንበብ እንዳለብን አሳያቸዋለሁ። እናንተ ቪዲዮውን እስከ መጨረሻ መከታተል ብቻ የሚጠበቅባችሁ፣ ደብተራችሁ ላይ ደግሞ ብትጽፉት ቆንጆ ነው። እንደዛ ያደርጋችሁ ተከታተሉ። ቀጥታ ወደ ንባቡ ገባለሁ። መልካም ቆይታ ይሆንላችሁ። እሺ፣ ተመልሻለሁ። አነብላችኋለሁ። ከኔ ጋር አብራችሁ ተለማመዱ። ጥሩ፣ አብራችሁ ማለት ነው። እኔ ስጠራ እሺ። መጀመሪያ ላይ ያለው ዘ ላ ቂ ነ ዘላቂነት ይላል ማለት ነው። መጀመሪያ ያለው ዘላቂነት የዘ የለ የቀ የነና የተ ነው። በአንድ ላይ ዘላቂነት የሚል ቃል ይኖረዋል። ዘላቂነት የዘ የለ የቀ የነ ከዚያ የተ በአንድ ላይ ዘላቂነት ይላል ማለት ነው። ቀጥሎ ደግሞ ንጽጽር፣ ንጽጽር ይላል። ንጽጽር የነ የጸ ከዚያ የጸ አሁንም ከዛ የረ በአንድ ላይ ንጽጽር ይላል ማለት ነው። ንጽጽር ኦኬ። ቀጥሎ ደግሞ ከተሞች ከተሞች ይላል። ከተሞች የከ የተ የመ ከዛ የቸ በአንድ ላይ ከተሞች ይላል ማለት ነው። ከተሞች የከየተ የመና የቸ ፊደሎችን እናንተ ስንተኛ እንደሆኑ ከፊደሉ ላይ በደንብ ይዋቸው። እኔ የመጀመሪያውን ድምጽ እየጠራሁ ነው ማስረዳችሁ ግን እናንተ የአንድ ፊደል ሆኖ የተለያየ ድምፅ ስላለው ድምፁን በማወቅ ነው ማንበብ የምትችሉት እንጂ ቀጥታ እኒህ እንደምላቸው የመጀመሪያውን እየጠራችሁ ልታነቡ ከፈለጋቸው አይነበባቸውም። ለምሳሌ የከና የተ መጀመሪያ ነው ይችኛ መ መጨረሻዋ ናት ሞ ነች። ይቺ ደግሞ የቸች ነች። ስለዚህ ከተ ሞሆ ነው እንጂ ም አይደለም የምትሉት ከዚ ቸ ሳይሆን ቺ ነው የምትሉት። ከተሞች ይላል ማለት ነው። ኦኬ ከዛ ቀጥሎ ባለቤት ባለቤት ይላል። ባለቤት ባለቤት የሚለው ደግሞ የበ የለ መልሶ የበ ከዛ የተ እንደዚህ ምላቸው አሁን ድምጻቸው አሁን የተለያዩ ናቸው። ፊደሎችን ግን ሬዲ ልንገራችሁ ብዬ ነው። የበ የለ አሁንም የበ ከዛ የተ በአንድ ላይ ባለቤት ይላል ማለት ነው። ኦኬ ከዛ ቀጥሎ ተቃዋሚ ይላል። ተቃዋሚ የተ የቀ የወ የመ በአንድ ላይ ተቃዋሚ ይላል ማለት ነው። የተ ፊደል የቀ ፊደል የወ እና የመ ተቃዋሚ የሚል ቃል ይኖረዋል። ቀጥሎ ደግሞ አካባቢ ቢ ይላል ይሄ ደግሞ አካባ ከዚያ ቢ አካባቢ ይላን ማለት ነው። የአ የከ የብ ከዛ የብ ደግሞ መልሶ ማለት ነው። ሁለት ዜ ባንና ቢን መጠቀም ደጋግሞ ሲመጣ ደግማችሁ ደግማችሁ ስጠሩት ነው ግልጽ የሚሆንላችሁ። ጀማሪ ከሆናችሁ ትንሽ ከበድ ይላቸዋል። አንድ አይነት ፊደል ተያይዞ ሲመጣ ማለት ነው። አካባቢ ይላን። እንደዚህ አድርጋችሁ ተለማመዱ። አንዴ ልጥራላችሁ አብራችሁን ጋጥሩ። ዘላቂነት ከዛ ንጽጽር፣ ከዛ ከተሞች፣ ከዛ ባለቤት፣ ከዛ ተቃዋሚ፣ ከዛ አካባቢ ይላን ማለት ነው። እንግዲህ በአራት በአራት የተመሰረቱ ቃላቶች ናቸው። አሁን ደግሞ በሶስት በሶስት የተመሰረቱ እዚህ በአረንጓዴ የተጻፉትን እናነባለን። እሺ መጀመሪያ ላይ ሌሎች ሌሎች ይላል ሌሎች የለ ከዛ መልሶ የለ ሁለቱም ማለት ነው። ከዛች ሌሎች ይላል ሌሎች። እሺ ከዛ መሄድ ይላል ደሞ መሄድ የመይሃ የደፊደል መሄድ ይላል መሄድ። ቀጥሎ ደግሞ ው ሳ ኔ ይላል ውሳኔ ይላል ውሳኔ። የወ የሰ የነፊደል በአንድ ላይ ውሳኔ ይላል። እንግዲህ ፊደሎቹ እናንተ ድምፃቸው ያቸው። አሁን እቺ ሰፊደል አራተኛ ናት እቺ የነ የአምስተኛ አናት ቀለበት ያላት ውሳኔ ይላል ማለት ነው። ወይ ከዛ መ ሳ ሌ፣ ይሄ ደግሞ ምሳ ሌ ምሳሌ ይላል። የመም ነው የው ስድስተኛው ማለት ነው። የሰ ደግሞ ሳ ነው። የለ ሌ ነው። ሌ አምስተኛዋ ማለት ነው። በአንድ ላይ ምሳሌ ይላል። ምሳሌ ኦኬ። ቀጥሎ አራት አራት የአ የረ እና የተ አራት ይላል። በመጨረሻ ጎ ረ ት ወራት ይላን ደሞ ወ ራ ት ወራት ወራት የወ የረ የተ ፊደል ድምጻቸውን በስራ ተያቸው የረ እቻ አራተኛው ናት ራ ነች እቺ ደግሞ ተ ስድስተኛው ወራት ይላል። ወራት እንዲያደርጋችሁ ተለማመዱ። አሁንም እስኪ አብረን እናንብበው። መጀመሪያ ሌሎች ይላን ሌሎች። እዛ መሄድ ይላል መሄድ ከዚያ ውሳኔ ይላን ውሳኔ። ከዚያ ምሳሌ ይላን ደግሞ ምሳሌ። ከዚያ አራት ይላን አራት። መጨረሻው ወራት ይላን ወራት ወራት ይላን ማለት ነው። እንዲያደርጋችሁ ተለማመዱ። በጣም ቀላል ነው። በጣም ቀላል ነው። እናንተ አሁን ቪዲዮውን በደንብ መከታተል ብቻ የሚጠበቅባችሁ። አሁን ደግሞ በሁለት በሁለት ብቻ የተመሰረተ በቃ የተጻፉ ፊደሎች እናነባለን። መጀመሪያ ላይ ጉዞ ይላን ጉ፣ ከዚያ ዞ ጉዞ ይላል። ጉዞ ከዛ ወር ይላል። ወ ከዛ ረ ወር ይላል። ይሄኛው ጉዞ ይሄኛው ደግሞ ወር። ሁለት ፊደል ነው አይደል? የገና የዛ የመጀመሪያው። ይሄ ደግሞ ወር የሚለው የወና የረ ፊደል ወር። ከዛ ክፉ ይላን። ይሄ ደግሞ ክፉ የከ ፊደል ክ ነው፣ የፈፉ ሁለተኛ ማለት ነው። ክፉ ይላን ክፉ። እሺ ቀጥሎ ደግሞ አለ ይላል። አለ አለ የአ እና የለ ማለት ነው። የአ ፊደል እና የለ ፊደል። እሺ ቀጥሎ ዳኛ ይላል። ይሄ ደግሞ ዳኛ የደ የኛ ፊደል ዳኛ ይላል። ዳኛ ዳኛ ኦኬ። ይሄኛው ደግሞ ነ ጻ ይላል። ነ ጻ የነና የጻ ፊደል አራተኛው ማለት ነው። ነ ጻ ይላል። ሁለት ሁለት ፊደሎች እኮ አንዳንዴ ከበድ ይላሉ። ለመጠራት ነው የሚከብዱት፣ እና እኔ ጋር አብራሽታ ለማመዷቸው የመጀመሪያው ጉዞ ጉ፣ ሁለተኛ እዚያ ዞ ነው ውዞ ይላል። እኛው ደግሞ ወር ወር ይላል። ከዛ ክፉ ክፉ ይላል። ክና ፉ ሁለተኛ ማለት ነው ክፉ። ከዛ አለ ይላል። ደሞ አለ አ ፊደልን አለ ማለት ነው አለ። ይሄኛው ደግሞ ዳኛ ይላል። ዳ አራተኛ፣ የኛኛ ሁለቶችም አራተኛ ናቸው ዳኛ። እኛ ደግሞ ነጻ ይላል። ነጻ የነ የጻ ፊደል ማለት ነው ነጻ ይላል ማለት ነው። ኦኬ ኦኬ አሁን ደግሞ መጨረሻ ላይ ያለውን በአረንጓዴ ያለውን እናነብና እንጨርሳለን። አጭር ነው አላበዛባችሁም። እሺ የመጀመሪያው ማነጋገር ይላል። ማነጋገር ይላል። የመጀመሪያው ማነጋገር አምስት ፊደል ነው። የመ የነ፣ የገ መልሶ የገ ከዚያ የረ ደግሞ ረ ስድስተኛ። ማነጋገር ይላል። ማነጋገር እሽ ቀጥሎ መፍትሄ ይላል። መፍትሄ ይላል መ ከዚያ የፈፍ የተት ከዚያ ሄ መፍትሄ ይላል። መፍትሄ ይሄ ደግሞ ተጽ ኖ ተጽ የአእነች የነ ኖ ተጽኖ ብላችሁ ታነቦታ አላችሁ። ተጽ ስትሉ አንም እያላችሁ ነው ማለት ነው። ተጽ ኖኖ ሳይለንት ሆናለች። አ ፊደል ምትለዋ ተጽ የአና ኖ ተጽኖ የተየፀ የነ ፊደል ተጽኖ ይላል። ቀጥሎ ደግሞ ዝግጅት ይላን ዝግጅት፣ የዘ የገ የጀነ የተ ዝግጅት ይላን ዝግጅት። ቀጥሎ ደግሞ መመ ልከት መመልከት ይላን። ይሄ ደግሞ መመልከት መመ ሁለቴ የለለ የከከ ከዚያ ተ፣ ስድስተኛው መመልከት ይላል። መመልከት ሁለት ዜመን መጠቀም፣ ከዚያ ለን፣ ከዚያ ከን፣ ከዚ ተን በአንድ ላይ መመልከት ይላል ማለት ነው። በመጨረሻ ጠቅላይ ይላል። ጠቅላይ ይላል። የጥ የቅ የለ እና የፊደል በአንድ ላይ ጠቅላይ የሚል ቃል ይኖረዋል ማለት ነው። እንዲህ በማድረግ መለማመድ ነው። በጣም ቀላል ነው። አማርኛ በተለይ ቃላቶችን ፊደል እየቆጠራችሁ በራሱ ከኔ ጋር ብትለማመዱ በቅርቡ አማርኛ ማወቅ ትችላላችሁ ማለት ነው። ሽና አንብበው ማነጋገር መጀመሪያው፣ ከዛ መፍትሄ፣ ከዛ ተጽዕኖ፣ ከዛ ዝግጅት ከዚያ መመልከት፣ ከዚያ ጠቅላይ የሚል ቃላቶች ይኖሩታል። እያደረጋችሁ ተለማመዱ። የዛሬ ቪዲዮ እነዚህ ቃላቶችን ነበረ እንደ ተጠቀማችሁባቸው ተስፋ አደርጋለሁ። በደንብ አድርጋችሁ ከተከታተላችሁ ማንበብ ያስችላችኋል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሽር በማድረግ ተከታተሉ። ለበለጠ እታች በማስቀምጠው ደውሉልና አናግሩኝ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።